ከፍጻሜው በፊት ያለ ፍጻሜ ከሪያል ማድሪድ ጋር የሚኖረን የሻምፒየንስ ሊግ የሩብ ፍጻሜ ጨዋታን በተመለከተ እንደገና ደግሞ ጸረ አርሰናል የሆኑ የሌሎች ክለብ ደጋፊዎች፣ ጋዜጠኞች ምን እያሉን ነው? እንደዚሁም ደግሞ ዋንጫውን በተመለከተ እውነት በዚህ አመት የቻምፒየንስ ሊግ ዋንጫ አይገባንም በሚለው ጉዳይ ላይ ከናንተ ጋር ሐሳብ አስተያየቶችን እየተለዋወጠን አብረን ቆይታ እናደርጋለን። አድማጭ ተመልካች ቤተሰቦቻችን እንዴት አላችሁ? በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን የአርሰናል ደጋፊዎች እንዴት አላችሁ? ቤተሰቦቻችን ትናንት ያው ጨዋታን ማኔጅ የማድረግ ጉዳይ ነው እንጂ ያለቀ ነገር ነው። ሁለት እኩል ከፒኤስቪ አይንዶቨን ጋር ጨዋታችንን ጨርሰን ወደ ሩብ ፍጻሜ መግባታችንን አረጋግጠናል። ሄኖክ የማነ ሰላም ብያለሁ ቤተሰብ ከዛ ጋር ተያይዞ እንግዲህ ዲያጎ ሲሞኒ ከጨዋታው ውጭ ወይም ከውድድሩ ውጭ የሆኑበትን መንገድ እስካሁን ድረስ እየተተቸ ይገኛል በነገራችን ላይ ዩሊያን አልቫሬዝን በተመለከተ ከጋዜጣዊ መግለጫ ሰጥቶ ነበረ አንድ ነገር ተናግሮ ነበር ጋዜጠኝ ውስጥ ጠይቁት ማለት ነው እስቲ እዚያ ያላችሁ ዩሊያን ኳሱን ሁለቴ ነክቶታል አትፍሩ እጃችሁን አውጥታችሁ ንገሩኝ በህይወቴ ቫር በፔናሊቲ ጉዳይ ላይ ገብቶ ሲወስን አላየውኝም ሚመልስልኝ። ከሌለ ወደ ቀጣይ ጥያቄ እንለፍ ሲል ሰምቸዋለሁ። ዲያጎ ሲሞኒ እስካሁን ድረስ አነጋጋሪ ሆኗል። የአውሮፓ እግር ኳስ ማህበር ይሄ ህግ ተጫዋቾች ሆን ብለው ስለማያደርጉት መቀየር አለበት እያለ ነው። ጌምስ ኦፍ ዘሎ በሚባለው ማለት ነው እና ሎስ ኦፍ ዘጌም በሚሉት ማለት ነው። ከዛ ጋር በተያያዘ እንግዲህ እስካሁን ድረስ አነጋጋሪ ሆኗል። ለእኛ ግን በረከት ይመስለኛል ከአትሌቲኮ ማድሪድ ይልቅ ሪያል ማድሪድ ቢያልፍ በጣም የተሻለ ነው ብለን ሁላችንም ጠብቀን ነበረ። ሪያል ማድሪድ እንዴት ነው እናልፈዋለን? አድማች ተመልካች፣ ቤተሰቦቻችን በዚህ ጉዳይ ላይ አሳብ አስተያየታችሁን አጋሩን። ቲና ኢሰር ሰላም ብያለው ቤተሰብ እንዴት ነው እንዴት ነው ሰላም ነው እንግዲህ ቤተሰቦቻችን፣ ትናንትና ያው ከፔሲቪ ጋር በነበረን ጨዋታ የማን ኦፍ ዘ ማች የተባለው ራሂም ስተርሊንግ ነው፣ ሁለት ጎሎችን አሲስት በማድረግ ማለት ነው። ከሰባት ወር በኋላ በአርሰናል ውስጥ የነቃ ተጫዋች እየተባለ ነው ራሂም ስተርሊንግ ያው ያለኝን አጋጣሚዎች እጠቀማለሁም ሲል ነበር ከጨዋታው በኋላ ከነ ማርቲን ኪዮን ከነ ጆ ኮል ጋር በሰጠው ጋዜጣዊ መግለጫ ማለት ነው። አሊ ስፓይደር በጣም ነው የማመሰግነው፣ በጣም በጣም አመሰግናለሁ። እንግዲህ ስተርሊንግ ሁለት ቢጫ በማየቱ ከማድሪድ ጋር የሚኖረንን በኤምሬትስ የምናደርገውን የመጀመሪያውን ፈርስት ሌግ ጨዋታ ያመልጠዋል ማለት ነው። ያው እኔ እንደ ደጋፊ በኤምሬትስ የመጀመሪያውን ጨዋታ ማድረጋችን ትልቅ ትልቅ አድቫንቴጅ ነው ብዬ አስባለሁ። ያንን ነገር ያንን የሜዳ አድቫንቴጃችንን የምንጠቀምበትን ነገር እንዳለ አሰልጣኝ ሱፐር ሚካኤል አርቴታ ትናንትና ከጨዋታው በኋላ ሲናገር ነበር። በተለይ በተለይ በሜዳችን የምናደርገው ጨዋታ በጣም በጣም በጣም ወሳኝ ነው። ከአምናው ከባየር ሙኒክ ስህተት እንማራለን ብዬ አስባለሁ። ነርቨስ መሆን አያስፈልግም። ጨዋታውን መቆጣጠር ነው። ቀስ በቀስ ማድሪድን መግደል እንደሚቻል ትናንትና አትሌቲኮ ማድሪድ አሳይቶናል። በነገራችን ላይ ከጨዋታው በኋላ ሉካ ሞድሪችን የሰጠውን አስተያየት እያየው ነበረ በጣም አስቀያሚ ጨዋታ ነበር። በሎ ብሎክና በሚድ ብሎክ አትሌቲኮ ማድሪዶች በጣም ቲሙን እንዳዳከሙ ሲናገር ነበረ። እንግዲህ በንጽጽር በንጽጽር የማጥቃት ባህርይ ያለው ቡድን ይመስላል ሪያል ማድሪድ ማለት ነው። ያንን ነገር ደግሞ በረም እንጠቀምበታለን ብዬ አስባለሁ። በጨዋታው ቡካዮ ሳካ ይደርሳል ተብሎ ይታስባል። በእኛ እንግዲህ መጋቢት ሰላሳ የሚደረግ ጨዋታ ነው የመጀመሪያው ጨዋታ እንዳየሁት መረጃ ከሆነ ማለት ነው ይሄ ቀላል ነገር አይደለም። በተለይ በተለይ በኤምሬትስ የምናደርገው የመጀመሪያው ጨዋታ ለቡድናችን በጣም በጣም በጣም ወሳኝ ነው። ጽዮን ተሾመ ሰላም እያለሁ ወደዋቴ እንግዲህ ያው የአርቴታ እና የአንቸሎቲ የታክቲክ ጦርነት በረም እና ይበታለን ተብሎ ይታሰባል። ስም አይደለም እዚህ ጋር በነገራችን ላይ። አሁን ሮድሪጎ አለ፣ መባፔ አለ፣ እንትና አለ፣ እንትና አለ የሚባል ነገር የለም በነገራችን ላይ እንደ ቡድን ነው የምንጫወተው፣ እንደ ቡድን ነው እነሱን የምንገጥመው። ትናንትና በንጽጽር በስም ደረጃ ከሆነ ከአትሌቲኮ ማድሪድ በስም ሪያል ማድሪድ ይበልጣል። ስም ግን እንደማይጫወት አይተነዋል ማለት ነው። ዛሬ አንዳንድ አንድ አስተያየቶችንም እየሰማው ነበረ። እኛ ሀገር ያሉ ማለት ነው ለሚዲያ ለሜንስትሪም ሚዲያ መቅረብ የማይገባቸው ነገሮችም ስንሰማ ነበረ። እየመዘገብን ነው። ምንም ጥያቄ የለውም። እየመዘገብን ነው። ከሪያል ማድሪድ ጋር በተያያዘ አለፍንም፣ ወደቅንም እንደ ቡድን የሚገባንን ክብር ማግኘታችን የማይቀር ጉዳይ ነው። አይተነዋል ሊቨርፑልን በቀደም ከፒጂ ጋር በአንፊል በገዛ ሜዳው እንደዛ ሲርበተበት ማለት ነው እኔ በንጽጽር ፒጂ እውነት እውነት እላችኋለሁ በጣም ደካማ ቡድን ነው። ግን ስትራክቸሩን ያልጠበቀ ፕሬሲንግ በሊቨርፑል የነበረው ማለት ነው የአካል ብቃታቸውን ደካማ አካል ብቃት ያላቸውን የፒጂን አማካዮችን የነሱ እነሱ ላይ ብልጫ አለመውሰድ እነዚህ እነዚህ ነገሮች በግልጽ የሚታዩ የአርንስለት ያር የቅርታ ቤተሰቦቻችን የ የአርነ ስሎት ስህተቶች ነበሩ። እነዛን መጠቀም አለመቻላቸው ዋጋ እንዳስከፈላቸው ጨዋታውን ደግሞ መጨረሻ ላይ መቶ ሀያ ደቂቃ በተለይ ከዘጠና ደቂቃ በኋላ ጭማሪ ሰዓት ላይ አይተናቸዋል። በቀላሉ ግን በቀላሉ ሊቨርፑል ፔዥን ያልፋል ሲሉ የነበሩ ሰዎች አሉ። እኛ ሀገር ላይ የምናውቃቸው ሰዎች ማለት ነው። እነ ካራ ገር ፊታቸው እንዴት ሲቀያየር እንደነበረ አይተናቸዋል። እና አብዛኛው የሊቨርፑል ደጋፊ ፔዥን በቀላሉ እናልፋለንም ብሎ ሲያስብ ነበረ። በዚህ ጉዳይ ላይ የእናንተን ማሳብ አስተያየት እያጋራችሁ ይቀጥሉ። ሄኖክ የማነ ሪያል ማድሪድ በጣም ይሻላል ለኛ አጫወት ስታይል ጸሐዬ ብሎኛል። በትክክል እኔ ያው እስማማለሁ። አንቸሎቲ የዛለት በሎቭሎክ እንዳይገባ ነው የምፈራው። በነገራችን ላይ አብርሃም ጸሐዬ ምቀኞቻችን በጣም በዝተዋል እያለኝ ነው። አብይ ወርቁ ዌልካም አይ ሆፕ ዊ ቢልድ ሞመንተም አፍተር ዘ ኢንተርናሽናል ብሬክ ብሎኛል። በትክክል በነገራችን ላይ ቼልሲንም ማሸነፍ ሞመንተም ቢልድ ማድረግ እንችላለን ብዬ አስባለሁ። ኢዮ ቦልት በጣም ታዝባለ በተለይ አዎ በቃ ቀኑ ይገርማል በላኛል በትክክል በነገራችን ላይ ኢንፌሪዮሪቲ ኮምፕሌክስ የሚያሰቃያቸው ሰዎች ናቸው ግን እኔ በጣም ማዝነውን ነገር እንቀራቸው እኛ አንድ ፕሮግራም ስንጭን የኛም ፕሮግራም የሚያዩ ሰዎች 3400 ሰዎች ናቸው ያርሰናልን ጉዳይ ስለ አርሰናል በትክክል የሚወራበት ማለት ነው እዛ 22000 22000 23000 ሰዎች ያዩታል እና እውነት የአርሰናል ደጋፊዎች እኛ የምንሰራው ፕሮግራም ዋጋ የለውም ማለት ነው። ሰብስታንስ የለውም ማለት ነው። ስለ አርሰናል የሚጠቅም ነገር አታገኙበት ማለት ነው ወይስ ምንድነው? እኔ ምሬ ነው ምነግራችሁ። ይቅርታ ቤተሰቦች። በጣም በጣም በጣም በጣም እኔ ማለት ስለ ክለባችን በጎ ነገር የማያወሩ በጎ ነገር የማያስቡ በጣም ኔጌቲቭ የሆነ ኢነርጂ የሚለቁ ሰዎችን እናዳምጣለን። ግን ደግሞ በተለየ አርሰናል ላይ ያተኩረን የምንሰራ ቻናሎች ደግሞ ያሉን በስም ቀረ መሰለኛው ይህ ስም ምናምን የሚባለው ነገር ብዙም ዋጋ ያለው አይመስለኝም፣ አሁን ባለው ሁኔታ ምክንያቱም ከስም ይልቅ የምሰራው ፕሮግራም ነው የምሰራው ይዘ የመጣው መረጃ የምሰጠው ነገር ነው ወሳኝ ብዬ ማስበውና፣ በስም ቢሆን እነስ ስፖርት ብዙ ተመልካች ይኖራቸው ነበረ። ግን ከነሱ ይልቅ በክለብ ደረጃ በክለቦቻቸው ላይ አተኩረው የሚሰሩ ሚዲያዎች ናቸው በጣም ብዙ ብዙ ተመልካች ያላቸውና፣ እኛ ሀገር በስም መመልከት ማቆም ያለብን ይመስለኛል፣ አድማጭ ተመልካች ቤተሰቦቻችን ጄራ ይናፋራ ሰላም ብያለው። ሼባውም ተባረረ፣ ሚዲያውም አፈረ፣ እኛም ደስ ብሎናል ብላኛለች። በጣም በጣም በነገራችን ላይ በጣም በስም ማለት ነው። በስም እንትና አለ፣ እንትና አለ። ድሮ ህጻን ሆነን ዋንጫ ኳስ በምናይበት ሰዓት ላይ እንትና ኳለ ብራዚል ሲባል ብራዚል በስም ብቻ ማለት ነው እስቲል ብራዚልን በስም ብቻ የአለም ዋንጫ እንደሚበላ የሚናገሩ ሰዎች አሉ። እንደሚያነሳ ማለት ነው። በስም ብቻ ቀርቶ አለ እግር ኳስ እንደዛ ነገር ላይ አይደለም ያለው። በታክቲክ ደረጃ እግር ኳሱ በጣም የትና የት እርቀት ላይ ነው ያለው፣ እግር ኳሱ ማለት ነው። የአሰልጣኞች ኳሊቲ፣ የቡድን ግንባታ፣ የዛን ቀን ፐርፎርማንስ ምናምናም ነገር ነው የሚታየው። እና ያው ትናንትና አይተናል አትሌቲኮ ማድሪድ እንዴት ሪያል ማድሪድን ሲያስጨንቅ እንደነበረ። ስለዚህ በስም የሚታይበት፣ በስም የሚሰማበት፣ በስም የሚወሰንበት ጊዜ ያበቃ ይመስለኛል። አባይነ አያሴ እመነኝ፣ አርሰናል አሸንፎ ለፍጻሜ ይደርሳል። አርሰና አርሰናልን ዞን መከታ አያልከኝ ነው። አመሰግናለሁ አባይና አያሴ። እንግዲህ ቤተሰቦቻችን፣ እኔ እውነት ለመናገር ትናንትና ጨዋታውን አላየሁትም። የአርሰናልን ጨዋታ አላየሁኝም። ዛሬ ድጋሚ ፈርስታፍ ለማየት እየሞከርኩኝ ነበረ ትናንትና ግን በጣም ደክሞኝ ስለነበረ ያው የሊቨርፑልን አምሽ ወደ ስምንት ሰዓት ተኩል የተኛሁት የሊቨርፑልን ጨዋታ ሳይ ማለት ነው። ሊቨርፑል ያለውን ነገር ለማየት ማለት ከዛ ሚዲያው ምን ይላል የሚለውን ነገርም ለማየት እየሞከርኩኝ ነበረ። በጣም በጣም የሚገርም የሚገርም በነዛ በጣም በነ ቪቲና በነ ጃው ኔቬስ አይነት በጣም ደቃቅ በሆኑ እግር ኳስ ክህሎታቸው ግን በጣም ከፍተኛ ደረጃ ላይ በደረሰ አማካዮች ነው ሊቨርፑል ውልቅልቁ የወጣው ማለት ነው። ውልቅልቁ ያለ ፎካል ፖይንት ነው የተጫወቱት ያለ አጥቂ ነው የተጫወቱት። እኔ በነገራችን ላይ ደምብሌ አጥቂ ነው እንዳትሉኝ ደምበሌ አጥቂ ነው እንዳትሉኝ። ግን ሉዊስ ኤንሪኬ የሚገርም የሚገርም አሰልጣኝ ነው። ግን ሚዲያው ይህንን ነገር አላወራ። ምክንያቱም ሚዲያውን የተቆጣጠሩት የተቆጣጣሩት የእንግሊዝ ሚዲያ ነው፣ እየነገርኳቸው ያለሁት የቀድሞ የሊቨርፑል እና የማንቸስተር ተጫዋቾች ናቸው። እነሱ ደግሞ መረጃ ካልሰጧቸው እኛ አገር ደግሞ ያሉት ምንም አያወሩም። በነገራችን ላይ እኛ ሀገር የሚያሉት ዝም ያሉት መረጃ ስላጡ ነው። የራሳቸው ጀጅመንት የላቸውማ የሆነ ነገር ብናወራ የሆነ ነገር አንደኛ ያው ያፈ ምንድን ነው የሆነ ሬቶሪክ የሆነ ናሬቲቭ ሴት አድርገዋል፣ የሆነ ትርክት ፈጥረዋል። በቀላሉ ሊቨርፑል ያልፋል ብለዋል። ግን እንዳሰቡት አልሆነላቸውም። ግምት ውስጥ ሊገቡ ነው። ስለዚህ መልሰው ያወሯትን ነገር ውጠው ሌላ ነገር ማውራት ደግሞ አይችሉም፣ አቅም የላቸውም። በነገራችን ላይ ማለት ነው ኢትዮጵያ ፈርስት አርሰናል በደንብ አድርጎ ማድሪድን ይቋቋመዋል። ነገር ግን እኩል ለእኩል ሆኖ ፔናልቲ ከገቡ በጣም ያሰጋኛል፣ ምክንያቱም የአርሰናል በረኛ ፍጹም ቅጣት ምት ማዳን ይከብደዋል። ስለዚህ አርሰናል ምርጫው ማሸነፍ ብቻ መሆን አለበት እያለኝ ነው። መዝገቡ አርሰናል ዙቤሜንዲን በ60 ሚሊዮን ጉማሬስን በ60 ሚሊዮን ካስፈረመ ራይስን በ120 ሚሊዮን ቢሸጠው እምናተርፍ ይመስለኛል እያለኝ ነው። አንተ የአርሰናል ደጋፊ አትመስለኝም በነገራችን ላይ አንደኛ፣ አንዳንድ የአርሰናል ደጋፊ ያልሆኑ ሰዎች ሚዲያው ላይ ዝም ብለው ያልሆነ ነገር እየረጩ እያየውኝ ነው። ይሄ የ አንድሪያ ቤርታ ምኞት ነው የተባለ ነገር አለ። በነገራችን ላይ ማለት ነው ያ የአንድሪያ ቤርታ ምኞት ነው። የአንድሪያ ቤርታን ምኞት የአንድሪያን ቤርታ ምኞት ሚዲያ ላይ ልክ እንደሚሆን አድርገው የሚያወሩ ሰዎች አሉና which is wrong አንድ ሁለተኛ፣ ዴክላን ራይስ ለአርሰናል በጣም ልክ እኔ ልክ እንደ ትልቅ ሀብት ነው የምቆጥረው፣ ትልቅ እንደ ትልቅ አሴት ማለት ነው። ትናንትና በቋሚነት ከሚሰለፉ ተጫዋቾቻችን አንዱ መሀል ሜዳው ላይ የገባው ዲክላር ራይስ ነው። በጨዋታ የነበረው እንቅስቃሴ አለ አይታችሁታል። ጎሉን ካስቆጠረ በኋላ ሰለብሬት ያደረገበት መንገድ በቀደም በነቶክ ስፖርት ምናም ሲሰደብ ስለነበረ እንዴት ሰለብሬት አደረጋለ የሚለውን ገብቶታል። እሱ ራሱ እንግሊዛዊ ሆኖ ነጭ ሆኖ ገብቶታል። ጸረ አርሰናል የሆነ አጀንዳ ሴት እንደሚደረግና መዝገቡ የአርሰናል ደጋፊ ኮንክ የሰጠው አስተያየት ፍጹም ፍጹም ፍጹም ስህተት ነው። በነገራችን ላይ ማለት ነው አብርሃም ፀሐዬ ለሌላ ክለብ ሲሆን ይደንቃል፣ ግን አርሰናል ሲሆን ግን ለምን እንደሚተቹ አይገባኝም። ሁሉም ለአርሰናል ያላቸው ጥላቻ ይለያል ወኛል ምንም ጥያቄ የለውም። ትናንትና የሰራነው ፕሮግራም አለ ከቢኒና ከአብይ ጋር የሰራ ነው። ቴሪ ዳንኤል ኖሪ፣ እንደ ተጫዋችነቱ እንደ ተንታኝነቱ አርሰናል ላይ የሚሰጣቸው አስተያየቶች ለአርሰናል ካለው ፍቅር አንጻር ይከበራል። ምንም ጥያቄ የለውም። አርሰናልን ዲፌንድ ማድረግ ባለበት ሰዓት ግን ዲፌንድ አያደረገውም ነው ትልቁ ጥያቄያችን። ጨዋታ ፕሮግራሙን ከሰራን በኋላ አንዳንድ ኮመንቶችንም ለማየት እየሞከርኩኝ ነበረ። ኖሪ በሰጠው አስተያየት ማንም የተቸው የለም። ክለቡን ዲፌንድ ማድረግ ባለበት ሳ ላይ ግን ዲፌንድ ያርግ ነው ነው በቃ አለቀ እንዴ ክለቡ ሰለብሬት ሲያደርግ ይተቻል ይዞት የሚገባ ጨዋታ አስተያየት መንገድ ይተቻል በማይሆን መንገድ ተጫዋቾች በቀይ ካርድ በሚወጡበት ሳ ላይ የባህሪ ችግር አለበት ተብሎ ይታቻል እንዴ ከመስከረም ጀምሮ የአርሰማ ነው ትችት አለ እንደ አርሰናልን በተመለከተ እውነትን ናገር ከተባለ ይሄንን ወጥቶ እንደ ተጫዋች እንደ ቀድሞ ሌጀንድነቱ ዲፌንድ ካላደረገ አርሰናልን አርቴታን እየጠበቀ ከስር ከስር የሆነ ችግር እየፈለገ ማውራት፣ ይሄንማ እኮ ብዙዎቹ ያረጉታል። እነ ጋሪኔ ብላ ያረጉታል፣ እነ ሮኪን ያረጉታል። ስለ ቡድናቸው የማያወሩ ሰዎች ማለት ነው። እና በዛ ጉዳይ ላይ ነው እኛ ሄነሪን እየተቸን ያለ ነው እንጂ ሄነሪን ስለ መተቸት ሱስ ኖሮብን አይደለም። ግን ያ አርሰናልን እንደ ክለብ ዲፌንድ እናደርገዋለን አለ። ምንም ጥያቄ የለውም። አገራችንም ያሉ ሰዎች የሚያወሩትን ነገር እየሰማን ነው፣ እያየን ነው። አንዳንድ ለሚዲያ የማይቀርብ ደጋፊዎች በወረደ መንገድ የሚሰጡትን አስተያየት ራሱ ሲያቀርብ እንሰማዋለን። ሚዲያ ስን ሚኒስትሪ ሚዲያ ነው ዩቱብ በነገራችን ላይ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ብዙ ነገሮች ሊነገሩ ይችላሉ። እኔ አርሰናል ደጋፊ ምክንያታዊ ሆኖ ነገሮችን ሌሎች ክለቦችንም እንዲተች ይፈልጋለሁ። በስሜት የሚመጡ ነገሮችን ማቅረብ አልፈልግም። ነገር ግን ክለቡን ባልሆነ መንገድ የሚዘረጥጡ ሰዎች ካሉ እነዛን ሰዎች መተቸታችን የማይቀር ጉዳይ ነው። አሁንም አርሰናል በሪያል ማድሪድ በቀላሉ በቀላሉ ይወድቃል እያሉ እየነገሩ ነው። ምክንያታቸውን ቢያስረዱ ግን በጣም ደስ ይለናል፣ በጣም ደስ ይለናል ማለት ነው። አዳነ ሰላም ብያለው። እንደት ነው? ቤተሰብ ዮሀንስ ተከስተ በጣም አመሰግናለሁ። ከኤርትራ ነው አርሰናል ወደፊት ብሎኛል። እኔ አርሰናል ደጋፊ ነኝ፣ ከትዊተር ያገኙትን መረጃ ነው ያጋራሁት እያለኝ ነው። ግን ትዊተር ላይ ያገኘው መረጃ ዴክላን ራይስ በ120 ሚሊየን ፓውንድ ይሸጥ ይላል። ኦኬ፣ መረጃውን ካገኘው 120 ሚሊየን ፓውንድ ዴክላን ራይስ ያወጣል። ዴክላን ራይስ የሚፈልገው ክለብ አለ ይላል። መዝገቡ እኔ የቡሩኖ ጊማሪሽን አይቼዋለሁ። ግን ይሄ ዊሽ ሊስት ነው ነው ፣ ይሄ በምኞት የሚቀርብ ነገር ነው። አሁን ለምሳሌ አንዳንድ ነገሮች ነገሮችን እያየሁ ነበር። አንዳንድ ተአማኒ ያልሆኑ ሚዲያዎች የሚያቀርቡት ነገር አለ። እነሱን ዝም ብዬ አምጥቼ እኔ መናገር አልፈልግም። ማርቲን ዞሜንዲ በአርሰናል በጣም የሚፈለግ በጣም ግራውንድ ወርክ የተሰራ ብዙ ነገሮች ይኖራሉ ተብሎ የሚታሰብ ተጫዋች ነው። ብሩኖ ጊማሪሽን በተመለከተ ምንም መረጃ የለም። እኔ እንደ ክለብ አርሰናል ለኒውካስል ሰባራ ሳንቲም ባይሰጥ ደስተኛ ነኝ። ለምሳሌ አሌክዛንደር ኢዛቅን የምንፈልግ ከሆነ በትክክለኛ ገበያ ላይ ሊያወጣ በሚችለው ዋጋ ቢመጣ በጣም ደስተኛ ነኝ። ዝም ብሎ አርሰናል 150 ሚሊዮን ፓውንድ ያወጣልም የሚል አርሰናል እብድ ነም አይደለም። እንደ ቡድን ማለት ነው። ከዛ ውጭ ግን ዲክላን ራይስን በመቶ ሀያ ሚሊዮን ፓውንድ እገዛዋለሁ ያለ ክለብ አለ። እሱን መረጃ በታጋራይ በጣም ደስ ይለኛል። ድንቁ ሰላም ብያለሁ። ኢዮ ቦል ጭራሽ አትሌቲኮን እንኳን አልደረሰው የሚሉ ሰዎች አይቻለሁ። እኛ ማንም ቡድን ይምጣ እንገጥማለን፣ የምንፈራው የለም። ለምን ከሰማይ ይመጣም ብሎኛል። በነገራችን ላይ ያው የአንተን ሀሳብ አከብርላለሁ፣ ግን እንደ ቡድን አትሌቲኮ ማድሪድ አለመምጣቱ በጣም ደስተኛ እድለኛ ነኝ ብዬ አስባለሁ። የዩኒል አልቫሬስ ፔናሊቲ የተሻረበት መንገድም የተከለከለበትን መንገድ ፌር ነው ብዬ አላስብም፣ ግን ደግሞ ለእኛ ይዞልን የመጣው ደግሞ በረከት አለው ብዬ አስባለሁ። እና እኔ ያው አትሌቱ ኦማሪ እንኳንም አደረሰ ቢያንስ ቢያንስ ማለት ነው። እንድሪስ ሁሴን ሰላም ሰላም፣ የአርሰናል ደጋፊ ችሎኛል። ፈጠነ መድፈኛው ሰላም ጻዬ፣ መላው አርሰናላዊያን እንዴት አላችሁ? በእኔ እይታ ከአትሌቲኮ ማድሪድ ሪያል ማድሪድ ይሻለናል። የዲያጎ ሲሞኒ ልጆች ማንም አያስከፍቶም። ሁሉም ማድሪድ ያልፋል ይላሉ፣ ግን የሚሆነው ሌላ ነው ብሎኛል። አያንቱ ቴራሙ ጻዬ፣ ከነቤተሰብ እንዴት ናቸው? አርሰናል ነገ የአርሰናል ነገር ይገርማል። አርሰናል ያልፋል ብሎኛል። ጄሪ አይናፋሯ፣ አንደኛውማ አንደኛው በቀቀንማ ሊቨርፑልን ከመተቸት ፔዥን ማድነቅ ይቻላል አላለም ተባለ። እንዲህ እያለች ነው። ግዛው ተበቃ፣ ሰላም ብያለው። ቤተሰብ ትላንት ሪከርድ የምንጋራበትን ውጤት ማስጠበቅ አቅቶናቸው ውጤት ያሳፍራል ብሎኛል። በነገራችን ላይ ግዘው ኔጌቲቭ የሆኑ ነገሮችን ባነዋራ በጣም የተሻለን ነው ብዬ አስባለሁ። ትናንትና አቻ ሪከርድ አይደለም ትናንትና አቻ መውጣታችን በዛ አንደኛ፣ ሰውዬው ሮቴት አያደርግም ሲባል ይተቻል። ተጫዋቾች ሮቴት አድርጎ ነው ያስገባው ቀይሮ ነው ቡድኑ ነው ያስገባው ማለት ይቻላል። በዛ ቡድን ሁለት እኩል መውጣታችን በቂ ነው አለቀ። ለፔሲቪም ክብር ሊኖረን ይገባል ብዬ አስባለሁ። ሪከርድ ምንድን ነው ዋዳዚት ሚን ሪከርድ ሪከርድ ለአርሰናል በዚህ ሰዓት የሚያስፈልገው ነገር አይደለም ብዬ ነው የማስበው። እንደ ቡድን ተጫዋቾቻችንን እየቆጠብን በቀይ በሁለት ቢጫ ያልፋቸው የነበሩትን ተጫዋቾች ማኔጅ አድርገን ጋብሪኤል ማርቲኔሊ እና ዩሊያን ቲምበረን አልፈናል። በቃ አለቀ። ጨዋታውን ማኔጅ አድርገነዋል። እኔ ያንን ነገር ነው ማሰብ የምችለው ብዬ ነው የማስበው። ለምን ጎል ገባብን? ለምን ሪከራ ተጠበቀ? ምን ትክክል አይመስለኝም። አብርሃም ሄርኬን ነው። ሰላም ሰላም ቤተሰቦች፣ የዘንድሮ ሻምፒየንስ ሊግ የኛ ነው። ማድሪድ እንቀጠቀጠዋለን፣ ታያላችሁ። ጻዬ ኒኮሊያምስን በተመለከተ ምን አዲስ ነገር አለ? እኔ አዳዲስ መረጃዎችን እያየው ነው። ስላላመንኩበት ነው ያላቀረብኩት። ከዝውውር ጋር የተያዙ መረጃዎች አሁን እየወጡ አይደለም፣ እነ ስለመናገር አሁን ሞር ሻምፒየንስ ሊጉ ላይ ከሩብ ፍጻሜው ጋር በተያያዘ ነው ብዙ መረጃዎች እየወጡ ያሉት። እኔ ማቃቸው የማምናቸው፣ አርሰናል እንትን ብዬ ማስባቸው ማለት ነው። ትልቁ ነገር አርሰናል ግን እየተባለ ያለው ምንድን ነው? አንድሪያ ቤርታ የማርቲን ዙበሜዲን ጉዳይ መጨረስ አለበት። ምክንያቱም አርሰናል ኦልሬዲ ግራውንድ ወርኩን ጨርሷል ክለቡ ጋር ያለውን ነገር ሁሉ ነገር ጨርሷል። ሪያል ሶሲዳድም እሱን የሚያቆምበት ወይም እሱን በዚህ አመት ሊያቆይ የሚችልበት ምንም እጃቸው ላይ ምክንያት የላቸውም የሚል መረጃዎችን እያየው ነበር እና ከዚህ ጋር በተያያዘ ይሄ ነገር ነው ያለው መረጃ በእውነት ለመናገር ስለ ኒኮሊያምስ ሊያምስ ምንም መረጃ የለኝም። ኦላና በጅጋ ሰላም ሰላም። ፀሐዬ ስታር ቦያችን መቼ ነው የሚመለሰው እያለኝ ነው። ከኢንተርናሽናል ብሬክ በኋላ ይመለሳል ተብሎ ይታሰባል። ለሪያል ማድሪድ ላለብን ጨዋታ ይደርሳል ተብሎ ይታሰባል። በቻምፒየንስ ሊግ ማለት ነው። አርሰናል ከ ያው ከኳስ ጋር ያለውን ነገር በረንብ እየሰራ ነው። ልጁ ረፍት አድርጎ እየመጣ ነው። ሁኖስ ሁኖስ ሌሎችም ተጫዋቾቹ የሚመጡበት እድል ሊኖር ይችላል ብለን እናስባለን። ማን ያቃል? ምንም እርግጠኛ መሆን ስለማይቻል ማለት ነው። አዳነ ፀሐዬ እኔ ያናደደኝ ሄንሪ ነው። ትናንት አርሰናል በ አልገባኝም አልገባኝም አልገባኝም። በአማርኛ በጽፍል በጣም ደስ ይለኛል። ዮሐንስ ተከስተ ዴክላን ራይስ የኛ ፓትሪክ ቪዬራ ነው፣ አይሸጥም አይለወጥም ብሎኛል። በጣም አመሰግናለሁ። ብሩክ መላኩ ፀሐዬ ይህ ከአትሌቲኮ ማድሪድ ማድረግ ከአትሌቲኮ ማድሪድ ጋር ይቀላል ብዬ አስባለሁ። ምን አንተ ተለኛ እያለኝ ነው። እኔ አይ ቲንክ አትሌቲኮ ማድሪድ በጣም ከባድ ቡድን ነው። ኔጌቲቭ የሆነ ፉትቦል ነው የሚጫወተው። በሎ ብሎክ እና በሚድ ብሎክ ነው የሚጫወተው። ያ ደግሞ በጣም ከባድ ነው። ትናንትና ያን ሁሉ ተቀላ አጥቂዎች አሉትን ማድሪድን እንኳን ፈትኖታል። እራሱ ሉካ ሞድሪች ሲናገር የነበረው ነገር ስ በጣም ቦሪንግ የሆነ ጌም ነው፣ በሎ ብሎክ እና በሚድ ብሎክ የሚጫወት በጣም ከባድ ቲም ነው እያለ ነበረ። ና አይ ቲንክ እኔ ለእኔ እንኳንም ማድሪድ አለፈ ብዬ ነው ማስበው። ቤተሰቦቻችን ላይክ ሼር ሰብስክራይብ ማድረጉን አትርሶ። አዳዲስ ገቢዎቻችን ጆን ይህንን እያስታወሰ ነው። ጆኒ በጣም አመሰገናለሁ። ጄሪ አይና አፋሯ እኔ ከትናንት ከማድሪድ ይልቅ የአርሰናል ጨዋታ ነው ያዝናናኝ። ደግሞ በጣም ጥሩ ነው የተጫወቱት። ጋቢ ግን ራያን ማስጠንቀቁ ተመችቶኛል፣ መሀል ሜዳ የሚወጣው ነገር አልተመቸኝም፣ ዋጋ ያስከፍለናል እያለችኝ ነው። ደጋረጋ አበጀት። ሰላም ፀሐዬ፣ ቦስ የዘጠና ደቂቃ ውጤት አርሰናል ከነጉዳቱም ማንም ቢመጣ ሁሉም አንድ ናቸው ብሎኛል ዮሀንስ ተከስተ ኦኬ በጣም አመሰግናለሁ። ከኤርትራንን እያላችን ነው እያለኝ ነው በጣም አመሰግናለሁ። ከአትሌቲኮ ማድሪድ ሪያል ማድሪድ በጣም ይቀላል ብዬ አስባለሁ። ብሩክ መላኩ ነው ያለኝ። ፈጠነ መድፈኛው ያቻ ውጤቱ አይገባንም ለሚሉ በቤንች ነው አርቴታ የገባው የቤተሰራው ደግሞ ቀድሞ ስለሰራ ትክክል ነው ብሎኛል። እኔም እስማማው በዚህ ነው። ሰውየው ሮቴት አላደረገም ሲባል ተጫዋቾችን አፈራርቆ ነው የጠቀመ ያለው። ትናንትና ጨዋታው ማኔጅ ለማድረግ የሄድንበት መንገድ በጣም አሪፍ ነው። ጎል አልገባብንም። ሪከርድ ስኖት አባውት ሪከርድ ሪከርድ ምንም አይሰራም። አሁን ሪከርድ ምንም አያደርግም። እኔ ስለ ሪከርድ አይደለም ምንጨንቀው የዓመት በጣም ብዙ ፈተና ያየንበት ዓመት ነው ብዬ ነው ማስበው፣ በእኔ እምነት ማለት ነው። እሺ ጽዮን ተሾመ አርንስሎት ሻምፒየንስ ሊግ ፎርማት ጥሩ አይደለም አለ። እኛ አንደኛ ሆነን አጠናቀን ምንም ጥቅም አላገኘንም አለ። ኪኪ ኪ ያለች ነው። በትክክል ያው እያሳበቡ ነው። በነገራችን ሰበባቸው በጣም ብዙ ነው። ሚዲያው ግን ምንም አላለም። ምንም ምንም አላለም። ምንም ማለት ነው። መቶ ፐርሰንት የሻምፒየንስ ሊጉን ዋንጫ ያነሳል ተብሎ ሲጠበቅ የነበረ ቡድን ነው። በነገራቸው ሊቨርፑል በዚህኛው ፔ የወድቃል ተብሎ አልታሰበም፣ በአንፊልድ ማለት ነው። ልብ አድርጉ ግን ምንም አላለም። ማሊክ ኢብራሂም፣ ሰላም ሰላም። መድፈኛውያን ሼባው ና በ በቀቀኖቹ በጣም ሲያቅራሩ አሁን በጥሩ ሁኔታ አቀረቀሩ ብሎኛል። በጣም አመሰግናለሁ። ደረጀ ጣሰው፣ ፖዚቲቭ የሆኑ ሀሳቦችን ስለ ቡድናችን እንመኝ። ከሪያል ማድሪድ ጋር በመድረሳችን ደስተኛ ነኝ ብሎኛል። ናሆማል የአትሌቲኮ ሎብሎክ መባፔንና ቪኒ ያልሰበሩትን አርሰናል ይሰብረዋል ማለት ዘበት ነው። ማድሪድ ይሻላል። ደስ ብሎኛል ለኛ ብሎኛል። ግዘው ተበቃ ኖ ከአርሰን ቬንገር ጀምሮ ቀድሞ ማሰለፍ የሚገባን ተጫዋች አሰለፈ። ጎል አግብተ ከ60 ደቂቃ በኋላ ወሳኝ ተጫዋቾች ማሳረፍ ይቻላል። ሁለት ጎል ባይገባብን ኖሮ እነ ኦዴ እርግጠኛ ነኝ አያስገባቸውም ነበር ብሎኛል። ከድር ደምስ ጸሀዬ ሰላም ሰላም። ረመዳን ስለሆነ ጠፋው። ስለ አርሰናል ምን አዲስ ነገር አለ? እያወራ ነው። ሳሙኤል አበራ ጸሀዬ እንደኔ ማድሪድ በማለፉ ደስ ብሎኛል። ለምን የማድሪድ አጥቂዎች ሲጨናነቁ ማየት ደስ ስለሚለኝ የሚያኮሩኝ የአርሰናል ተከላካዮች እንዴት ማቆም እንዳለባቸው ስለሚያሳዩን እያለኝ ነው። መዝገቡ የአልቫሬስ ጎል መሻሩ ገርሞኛል። ሁለቴ ኳሱን ነካ መባሉ ባየው ባየው አልታየኝም ብሎኛል። ጄሪ አይናፋራ ጸሐዬ እኔ እንደገባኝ ትንሹ አጥቂ ምንም አይረባም ማለት ነው። ትናንት ምንም ደቂቃ አልሰጠውም ማቲያስ ለንደን፣ ሰላም ሰላም፣ በትልቅ በትንሹ ሚዲያን የሚያጫጩ ክለብ ሚዲያን የሚያንጫጫ ክለብ ስላለን ኩራት እየተሰማኝ ነው ብሎኛል። ደጋደጋ አበጀ፣ ከአርቴታ በጣ አርቴታ በጣም ጎበዝ አሰልጣኝ ነው፣ ምን ማድረግ እንዳለበት ያውቃል። ይህን ትናንትና ማሳይቶናል እያለኝ ነው። ዛድ ዜድ ዘለላው ሪያል ማድሪድን አንፈራ፣ ማንነታችን እናሳያለን እያለኝ ነው። ፍጹም ካያቨርዝ በሁለት ዓመት ያገባው ጎል ከኑኒዝ ከማንችስተር ዩናይትድ አጥቂዎች ይበልጣል። እነ ካራገርና ኔቭል ካያቨርዝ ሲተቹ ይገርመኛል እያለኝ ነው። አብርሽ ደ ሲቲ ዌልካም ብራዘር ሉኛ በጣም አመሰግናለሁ። እኔ በነገራችን ላይ አንድ ነገር የማየው ምንድን ነው አንደኛ ትናንትና አርቴታ ይዞት የገባው አጠቃላይ ቡድኑ በትክክለኛ መንገድ መግባት ያለበት ቡድን ነው፣ በእኔ እምነት ማለት ነው። ተጫዋቾቻችን ደካሞች ናቸው፣ እነ ኪዮር ደካሞች ናቸው፣ ሰሪንግ ደካማ ነው። እንደገና ደግሞ ቤን ዋይት ከጉዳት እንደመምጣቱ በቂ በቂ የሆነ የመጫወቻ ጊዜ አለማግኘቱ፣ ትናንትና ፈርስት ሀፉን ነው ያየሁት እኔ። ዛሬ በድጋሚ ማለት ነው ጨዋታውን አላየሁትም ግን በፒሲቪ ተከላካዮች ሲፈተን ነበረ። ምንም ጥያቄ የለውም። እንደገና ደግሞ ዚንቼንኩን በግራ ስምንት ቁጥር አማካይ አድርጎን ያስገባው በግልጽ ብዙ የሚታዩ ነገሮች አሉ ቲረኒን